ሰብስክራይብ ልትለቅም ነው የመጣው ተላቅቅመ ስጀመርም አናደርገም። ምክንያቱም ለሌላ ጊዜ ልንገራቸው አንድ ሰው ሌላ ለሌላ ጊዜ ትምህርት እንዲሆናቱ እንደዚህ አይነት ሰዎች ተለያዩ ወይም ደግሞ እንድትለያዩ ምናምን ይሄ እንደዚህ የሚሉ ሰዎች እንደዚህ ብሎ እንዳይመጡ

ምክንያቱም ቡሩኬ ቆማን ሰምሪ ቆማለች ተምሪ ቆማለሽ፣ ለምን መጡ? ለኛ ለማሳደግ ነው የሚመጡት። ይሄ ለአፍ ማሞረት ነገር ይሄ፣ ማሞረቻ ነው። ገባሽ? መለያየት ወይም ደግሞ ለምን እንደዚህ አይነት ነገር፣ ለጥብቅ ጉዳይ ወይም ደግሞ ለሰው ለደግ፣ ወይም የሆነ ጥግ፣ የራሳቸውን ያገኙትን ለማሳየት የደግነት ጥግ ሲሄዱ ለምንድን ነው ይሄ ነገር ማውራት ያስፈለገል? በጭራሽ እንደዚህ አይነት ነገር ተለያዩ ወይም ደግሞ ምናምን የሚሉት ለራሳችሁ ራሱ በጣም ያሳፍራል። እንደዚህ አዲስ የምትከፍቱ ዩቱበሮች ወይም እነሱን አክብሩ። እነሱን አክብራችሁ በስነስርዓት ነው በስነስርዓት እነሱን ስታከብሩ ነው እኛን የምታከብሩት፣ ኦዲንስ ማክበር የምትችሉት ማለት ነው። ማንኛውም ሰው በነሱ ዙራ ዩቱብ ማክፈት የምትፈልጉ በነሱ ዙራ ሁለቱንም አክብሩ። መጀመሪያ ና ና ራዲ ያስላልትሆነ ድረስ እና በእነሱ ዙሪያ ያሉትን ነገር እነሱን ሲያከብሩ ኦዲየንስን ሊያከብሩ ይችላሉ። መጀመሪያ ላይ የምትጠቀሙ ቃላቶች ስነስርዓት ይኑር። ስነስርዓት ይዛችሁ በስነስርዓት እንደ አንድ አስተዋይ ለጥቅም ነው ስትመጡት ወይም ደግሞ የእነሱ ጥቅም የእነሱን ክብር ዝቅ እያደረጋችሁ ወይም ደግሞ የእነሱን መለያየት እየተመኛችሁ እነሱ ጋር ሄዳችሁ ሰብስክራይብ አድርጉኝ ብላችሁ ኦዲንስ ጋር አትምጡ። እግዚአብሔርን ይሄ በጣም ታምፔላ ላይ የምትጠቀሙት እንደገና ደግሞ በውስጥ በውስጥ አስመስላችሁ የምታደርጉ ነገር ቀጥታ ዩቱብ ሲከፈትላችሁ ደግሞ የምታደርጉት ሌላ ነገር ነው። በተለይ ማለት ነው እዛ ጋር እነሱ በስነ ስርዓት እናንተን አክብሮ ወይም ደግሞ እኔ እንጃ ያንን አድርገው እናንተ መልሳችሁ የነሱን እንደዚህ አይባልም፣ ተለያዩ፣ ሊለያዩ ነው ምናምን ሳይሆን ምኞታችሁን፣ ጥሩ ነገር ውስጣችሁን ጥሩ ነገር ይዛችሁ ሂዱ። እንደዛ አይደለም ማንኛውም ኦዲንስ ይሁን እናንተ ለማስደንገጥ ተደንግጦ ወይም ደግሞ ሰው ታምቤላ ላይ የሚለጠፍ ነገር ሰውን ለማስደንገጥ ነው የሚያደርጉት ነገር ነው። ያንን እጥረት ማንም ኦዲንስ ነግቷል። አሁን ማንኛውም አዲስ ዩቱብ የምትከፍቱት ሰዎች መጀመሪያ አነጋገራችሁን አስተካክሉ። ታምፔላ ላይ የምትለጥፉትም አስተካክሉ። የእነሱን ፎቶ ራሱ ስትጠቀመው ስነስርዓት ያለ ፎቶ ስንት ነው ያለ የሃይሚም የብሩኬም ምርጥ ፎቶ አለ። ያንን ፎቶ ተጠቀሙ። እስቲ አንድ ሰው በእነሱ ሙዚቃ የሚጠቀሙት ሰው በሙዚቃ የሚከፍቱት ሰው ስነ ስርዓት በሙዚቃ ላይ ራሱ የሚጠቀሙት አንድ ሰው ሲሳደብ አይተን አናቅም። ጌታ አልተሳደቡም፣ ግን በቪዲዮ ወታችሁ እኝኛኛ ወዳችኋለሁ ምናምን ብላችሁ መጀመሪያ ቅርባችሁ መጨረሻ ላይ የምትቀባጥሩት እዚህ ጋር ሌላ ነገር ነው። እንደዚህ አይነት ነገር አንፈልግም። ቡሩክና ሃይሚ ደግሞ ለእናንተ የሚሆን ሰው እንደዚህ አይነት ቃል የሚጠቀሙ ሰዎች ለነገ እየማረቱባቸው ይሁን ነገር አስመስሎ ለስራም ቢሆን እንደዚህ አይነት ነገር የሚሰሩ ሰዎች እንደዚህ እንስራ ወይም ደግሞ እሺ አትበሉ። ሼም እንደሚሆናችሁ እኛ እናውቃለን፣ እናንተን እንረዳችኋለን። ግን ደግሞ ኦዲንስ እንደዚህ አይነት ነገር እናንተም ደስተኛ እንድትሆኑ እኛም ደግሞ ደስተኛ ሆነን ኦዲንስም ደስተኛ ሆኖ ያንን ሰው እንዲቀበል እንደዚህ አይነት ነገር እንዳይጠቀሙ በቃ ፣ ምክንያቱም የእናንተ አንድነት ነው የሚፈልገው ኦዲንስ። የእናንተን ኩሽታ አይፈልጉም፣ ምክንያቱም እናንተ ራሱ የሆነ ጥፋት ስታጠፉ የሆነ ነገር ራሱ ብሉ እናንተ ሌላ ሰው መጥቶ እናንተ መሀል ቢገባ ያ ሰው ያልቅለታል ማለት ነው። ምክንያቱም እንደ ቤተሰብ እንደ ራሳቸው እንደ ወንድም እንደ እህት እንደዛ ነው ቀርባችሁ የሚያችሁ ኦዲንስ ማለት ነው። ስለዚህ ለዚህ ኦዲንስ ማንኛውም ዩቱበር ትንን ስርዓት መያዝ አለበት። እንደዚህ አይነት ታምፔላ ላይ እንደዚህ አይነት ከዚህ በፊት ቤካ እንደዚህ አይነት ለጥፎ ነበር ታምፔላው ላይ ለጥፎ ምን ያህል ኦዲንስን እንደ እንትን እንዳደረገው እናውቃለን። እንደዚህ አይነት ነገር ደግሞ ማናቸውም ሰው ሰብስክራይብ ዛሬ እንደዛ ብሎ በደግ ነገር እንደዛ ብሎ መጥቷል ነገ ምን ይላል? ሌላ ስራ እናንተ ስትጀምሩ፣ እስቲ ነገ ምን ብሎ ነው የሚመጣው? ይሄንን ጥንቃቄ ማድረግ አለበት። ዛሬ በደግ በጥሩ የመጣ ሰውዬ እንደዚህ ብሎ ታምቤላ ላይ የለጠፈ ሰውዬ ነገ ሌላ ደግሞ ሌላ ጉርጓድ እየቆፈረ ነው ማለት ነው። ይሄንን ጥንቃቄ አድርጉ። ወደ ኦደንስ ስታመጡ እኛን ለማናደድ ወይም ደግሞ እኔ እንጃ። እኔ በጣም ነው ተናደድኩት። እንደዚህ ስላችሁ እኔ በጣም ይቅርታ አርጉልኝ እመቤቴ በጣም ያናድዛል። አናታቸው ይለያ። እንደዚህ የሚሉ ሰዎች ማለት ነው። ነገም ከነገ ወዲያም የሰው ትዳር ውስጥ ወይም ደግሞ የሰው እንትን ውስጥ ገብታችሁ እንደዚህ አይነት ነገር የምትጠቀሙት የራሳችሁ ያድርግላችሁ። መድኃኒዓለም ጌታ ሲያስጠላ፣ እኔ ጨርሻለሁ ስጀምር ኦፍ ስዬ አንደኛ ጠላት እሱ ነው። አንደኛ ጠላት እሱ ነው። አውቆ ነው ምን ላይ እየተጠቀመው ዋነኛው ነጌ ምን እንደሚያዘጋጅ እንትን አድርጊ፣ ነገ ምን ይዞ እንደሚመጣ እየዬ ለማለት ያን ቀን ያንን ፎቶ አምጽቶ ከመዘዘቅ ያንን ሰውዬ ከመንካት እኛንም ሌሎቹም ያንን ሰውዬ ላይ ከምናምን አጣት ውስጥ ከምን ገባ፣ ሰብስክራይብ አለማድረግ አለቀ። እንደዚህ የሚጠቀሙ ሰዎች ላይ ሰብስክራይብ አለማድረግ። በደህና ነገር አይመጡም እንዴ! በኩሽታ መሀል ጠጠቅ ገና ሳምንት እንኳን ሳይሆነ ሰብስክራይብ አድርጉ ብሎ ሌላ ሌላ ሌላ ጊዜ ይመጣ። ሩኬም ቅር ያለኝ ነገር አለ ይስተካከላል ብሎ እንትን መልስ ሊሰጠው ነበር። እንደዛ ይኸውልሽ፣ ምን እንደሆነ ታውቂያለሽ? የመኞች ናቸው እነሱ ማለት ነው።

በቃ ይስተካከላል፣ ቀላል ነገር ነው ብሎ እንትን ይላል ነበር። ግን ዝም ብሎ ስሙ ሸፍን ሸፍን አድርጎ ነው ያለፈው። እኮ ማውራት አይችልማ፣ ሰው ቤት ሄዶ እኮ ማውራት አይችልም፣ ማናገርም አይችልም። ሰው ቤት ሄዶ ምን ብሎ ያውራሽ? እቺ ደሞ እኮ አይቻልም፣ ማውራት እኮ ነውልሽ አሁን እዛ ቦታ ላይ ቡሩክ የምንስ መስጠት አይችልም። እሷ እዛ ላይ ቦታ ላይ ያልቆመችማ የለችም። እዛ ቦታ ላይ ቆማ አሁን የመጡበትን ነገር ይሄንን እንትን መጠቀም ነው የለባቸውም ነበር። ይሄንን አየው። ሊያስታርቁ እኮ አይደለም እየመጣሁ ምን ማለት ሲስተሱ። ሊያስታርቁ እኮ አይደለም እየመጣሁ እሱ ክፈት ሲቻላልንስ ብሎ ነው እንጂ የመጣለ የመጣው ሊያስታርቅ አይደል? የመጣው ብሎ ሚያስታርቅ ሰው እንደዛ ነው እንዴ? ይሄ ውሻ ማለት ነው ሲያስጣላ። እንደዚህ አይነት ነገር ቃላቶች፣ ሌሎችም ሌሎችም። ብሩኬ ማውራት የሚችልበት ፓርት ቢኖር አሁንም ልንገራቸው። ብሩኬ ላይ እንዳትፈርዱ። ብሩኬ ማውራት የሚችል ፓርት ላይ ቢኖር ይሄ ሰውዬ እናንተ በዚህ ቦታ ላይ ትክክል አይደለም፣ ለምን እንደዚህ ታደርጋላችሁ? ከእናንተ የማይጠበቅ ነገር ብሎ በትክክለኛ ተቆጥቶ ቢያወራችሁ ጥሩ መልስ የሚሰጡን ነገር ይሆናል። እዛ ላይ እኮ አሁን ታምቢላው የለጠፈ ሰውዬ እኮ በዚህ ቻንስ ተጠቅሞ ነው እየመጣው ገባሽ? ይህችን ቻንስ ተጠቅሞ ሰብስክራይብ እና እንትን ሊያገኝ ነው እንጂ አደለም ይልሽ እኔ ቪዲዮ እንደውም ቪዲዮ ምን እንደሆነ ታውቂያለሽ? ቪዲዮ የበፊቱ ምስል አይደለም፣ የበፊቱ አይደለም ቪዲዮ። ወይም ከዚህ በፊት ቀርቶት ይሆናል የተቀዳ የቆየ ማለት ነበር። አይደለም የዛሬ ራሱ ነው፣ ወይም ዛሬ ነው ወይ ትላንትና ነው የተቀዳ፣ ከዚህ ሁለት ቀን ውስጥ ማለት ነው። የማይደረግ ነገር አታምጡብን። በቃ ወረኛ ሁላ ማለት ነው። ለሌላ ጊዜ ትምህርት እንዲሆን ስነ ስርዓታቸውን ይያዙ። እነሱ የሚያመጣቸው ልጆች እንደዚህ አይነት ከሆኑ እኛ ሰብስክራይብ አናደርግም። አለቀ። ማንም ምንም አያገባውም፣ አናደርግም ማለት ነው። ማንም የሚምጣ በሃይሚ የሚምጣ በጉሩ የሚምጣ ማንም ሳያስብ እንዴ፣ ምን በራሳችን ስልክ ያና ድሪሽ ነገር ዛሬ እንደዚህ ብሎ መቶ ታምብላ ይለጣፈ ሰውዬ ነገ ደሞ ሌላ ነገር ፈጽሞ ነው የሚያመጣው። ነገ ያቺ እንትና ላይ ማናት ሴቷ ማለት ነው ከጎመን እንደ ዝናብ የሚመስለው ማለት ነው። ይ ብታጀራ ያንን ሰውዬ ጋራ ሄዳ ያቺ ማናት እንት መጣ በፕራንክ ነው ብላ በሌላ ነገር መታ። እንደገና ደግሞ እዛ ጋ ሆና የምትናገረው ቃላቶች ከዚህ በፊት አይታችኋል። ጥሩ ሰው መጥቶ መቶ እንደገና ይገለበጣሉ። እስቲ አስቢ፣ ዛሬ ይሄ ሰው እንደዚህ ብሎ። እኛ ነን እኮ ዝም ብለን እየሄድን እነሱን እያን ስለምናከብራቸው ሰብስክራይብ እያደረግ አናደርግም፣ አላደርጎም እንደዚህ ሌላ ብሎ ክፈትልኝ ብሎ ልጅ ማለት ነው። ክፈትልኝ ብሎ ቡሩኬን ጠርቶት ይሆናል። ገባሽ? ያ ደግሞ እምቢ ማለት አይቸርታቸው ነው። እየጠራቸው እኮ ነው። እነሱ ራሳቸው መክፈት ቢፈልጉ የራሳቸውን አካውንት መክፈት ቢፈልጉ ኑሮ እንትን ይላሉ ማለት ነው። ወይም ሃይሚ እነሱ አያውቁም ይሄን። አንተ ልትማክረ እያንዳንድሽ እንትን ስልክ ተመችተዋል እንትን አርግታቸው አርግታቸው፣ ትመጣላቸው እነሱ አያውቁም እንዴ? ያውቃሉ ሁሉ ነገር። ምን ሆናችሁ ነው

ታምቤላ ላይ ኡለ እንደዚህ አይነት ሰዎች አይደሉ እንዴ ያስቸግሩ። ታምቤላው ላይ እንደዚህ አንድ ነገር ስሙኝ። አሁን ምን ልብ ለማስደንገጥ ነው እኛ ለማስደንገጥ ነው እንደ ሰብ እኛ ለድንጋጤ ነው እንዴ ሰውን ሰብስክራይብ የምናደርገው? እናደርጎ ለማስናገር ያድጋሉ ብለናዝነን እንትም ብንላቾ ንግስቷ፣ ንግስቷ አንዴ ሲሚ፣ ሲሚ። አሁንም የሆነች ሮቶ ሴትየዋ በንትን በእንትን በዩቱብ ማለት ነው አንድ ዱላ ይዘ እንትን ምትለው ማለት ነው ከዚህ በፊት መጀመሪያ ዩቱብን ሲጀምር ጨረቃ ፋሚሊ የባካችሁ ብለህ ነው ሰብስክራብ ያደረጋቸው። ሁለታቸውም ነው የምደግፈው እኔ ሁለታቸውም ነው የምወዳቸው ሁለታቸውም ነው ሞቼ ነው የምወደው። በሁለታቸው የመጣው ምናምን አለች። አሁን ዱላ ይዘው የሚጨፍሯ ማናት? አህያ ሴትዮዋ ማናት? ስሙ እራሱ አላውቅም። ከዛ አሁን የምትናገረው ድርጊት የምትሠረው ድርጊት ጨረቃ ፋሚሊ ሰብስክራይብ ካደረገ በኋላ ካሳደገ በኋላ ገልብጣ አሁን አንዴ በብሩኬ ትመለሳለች አንዴ አሁን በሂሜ ተመልሳለች አስቢ እንደዚህ ነው ሊበሉም እነሱ እነሱ እንትን ያደርጋሉ እኛ እናሳድጋለን በእነሱ ይመጣሉ ሊበሉ እነ ብሩኬ ማተው ዩቱብ ይከፍታሉ የስራ እንትን ይከፍታሉ መልሰው በነሱ ላይ ይመጣሉ ምን አመጣት ጭቅጭቅ ነው ይሄ ነው በቃ ምንድን ነው አሁን እኮ ይህ ልጅ አንቺ፣ የሰው እንትን ይለያያል፣ የሰው ባህሪ ይለያያል። ገባሽ? በመልክ እንደምንለያየው ባህሪም ይለያያል። ውስጥሽ አንቺ ይህ ልጅ ወይ ማለት ከሆነ ብሩኬ፣ የምንወደ ሰው አለ አደለም? የግድ ውደዱ ማለት አንችልም። ገባሽ? ግን ደግሞ ኮንፊደንስ እና አቋሚ መሆን ቢኖራቸው ጥሩ ነው። ይህ ልጅ አይሜን ወዶ ብሩኬን ባይሳደቡ ገባሽ፣ እዛው ላይ ዝም ብሎ ባዳምጡ። አይ ብሩኬን ወደው ደግሞ ሃይሚን የሚሳደቡት ማለት ነው። እዛው ቁጭ ብሎ በቃ እሷን ይወዳታል እሷን ስለወደዳት ብሩኬ የብሩኬ የሚያደርገው ነገራቶች ዝም ብሎ ማዳመጥ ነበረባችሁ። ገባሽ? ይሄ የሰው በቃ እንድንሽ ይለያያል። ህሊናሽ የሚፈቅደው ሰው ነው የምትውጂ። ህሊናሽ ደግሞ አንቺ ሁለቱም ውስጥ ያለው ነገር አንድነት የምትመኘው ነገር ወይም ደግሞ እህት አንዳንድ ሰው እነዚህ ልጆች መሪያን እመቤቴ ምስክሬ ነው። እነዚህ ልጆች ከዘድ ሊጀምሩ እመቤቴን ነው የምላቸው። ከዘድ ሊጀምሩ ክያም አለች። እነዚህ ልጆች በወንድሙና በሄቶቹ የተኩ ሰዎች አሉ። እመቤቴን ሁለቱንም በጣም የምወዱ። እህታቹን ያጡት ሰው ሀገር ላይ ወንድሙን ያጡት ሰው በዚህ ልጆች ነው እንትኑን እየረሱት ሀዘኑን እየረሱት ማለት ነው፣ በእነዚህ ሁለት ልጆች ማለት ነው። አያችሁ ሌላ ሰው ባይፈልጎ ኑሮ የስንት ስንት ሰው ነው የነሱን ደስታ የሚፈልጉ የስንቱ ሰው ነው ጭንቅላታቸውን ሪፍሬሽ ያደረጉ እነዚህ ልጆች ማለት ነው። እራሳችን ሪፍሬሽ ለማድረግ ነው እንጂ ወይም ስራ አተኑ ወይም ደግሞ ኦ እንትን አድርገኑ አይደለም። ብዙ ነገር የነሳንባቸው ሰዎች አለን። እንደዛው ደግሞ እንደ ወንድም አለ አይደለም። እንደ ወንድም ለምንድን ነው የግድ ሃይሚን ውደጂ ልንለው አንችልም። ማንኛውም ሰው የግድ ደግሞ ብሩኬን ውደጂ ማለት አይባልም። ግን ጸጥ ብሎ ማዳመጥ አለበት። በሃይሚ ጎንም ያለው በብሩኬ ጎንም ያለው ምክር መስጠት ነበረባቸው። ግን ደግሞ ሃይሚን ወዶ ቡሩኬን መሳደብ፣ ቡሩኬን ወዶ ደግሞ ሃይሚን መሳደብ፣ ያ ማውደድ ሳይሆን ጥላቻ ነው ማለት ነው። አስተካክሉት ያንን ነገር። ለምን ወደዳችሁት? ቡሩኬን ለየብቻ፣ ሃይሚን ለየብቻ ለምን ህሊናችሁ እየፈቀደ ነው የምትወዱት? ግን ደግሞ ማድረግ ያለባችሁ ቡሩኬን ካወደዳችሁ ሃይሚን መጣ ሳይሆን ማውደድ አለባችሁ። እንትኑን ወይም የሆነ ነገር አለ። ያንን ነገር ደግሞ በትዕግስት መጠበቅ ነው። ሁለቱንም ላይ ሁለቱንም ሳይድ ላይ ሆናችሁ ሚዘናዊ ማድረግ ነው። ምን መሰለሽ፣ ብሩኬን እስከወደድሽ ድረስ ሃይሚን ማክበር ማክበር አለባቸው ግዴታ፣ ሃይሚን ውደድ አይደለም። መውደድና ማክበር ይለያያል። ብሩኬን እስከወደዱት ሃይሜን ማክበር አለባቸው። ሃይሜን ከወደዷት ብሩኬን ማክበር አለበት። ለምን አንድ ናቸው እነሱ። እንጂ ሁለቱንም ውደዱ ግድታ ይባሉ ግን ማክበር አለባቸው። መሳደብ የለባቸው። ሃይሜን የሚወዱ ልጆች የሚወድ ሰው ብሩኬን መሳደብ የለበት። ምዙ ዝቅ ማለጋ እሷ ደስ አይላትም፣ እንደዚህ እንድትሆን ስለማትፈልግ እሱም እንደዛው። ለዚህ አይነት ሁለቱንም ውደድም አይደለም መውደድ ሳይም ማክበር አለባቸው። እሱ ስለሚወዳ ማክበር አለባቸው እሷንም እንደምንወዱት እንደዛ እሷ ስለምትወደው ማክበር አለባቸው እንጂ መውደድ ያመብታቸው ነው። ማንንም የሚወደዱ ማንንም ሰውን ስታከብሪ ራሱ አንቺ ራስሽ ክብስ ታገኛለች። ሰውን ስታከብሪ የሰውን ጥሩ ነገር ስትመኝ ለራስ ጥሩ ነገር እንደምትመኝ ጌታ፣ ለራሳቸው ጥሩ ነገር ስትመኙ እንደምትመኙ ለሰውን ጥሩ ነገር ከተመኛቸው የትም አትወድቁም። ግን ደግሞ መጥፎ ነገር የምትመኙ ለራሳችሁ ጎርጓድ ነው። ለራሳችን ጎርጓድ እየቆፈርን ነው። ወደ ራሳችሁ ተመለሱ። ኦዲንስም እንደዛው እንደገና ደግሞ ይሄ ዩቱበሮች ይቅርታ አድርጉልኝ። እኔ በዚህ ሰው መጥላት አጣት ነው ሰውን ጠልቼ፣ ያንን ሰው ጠልቼ ሳይሆን ንግግራችሁ ነው የሚጠላው። ንግግራችሁ፣ ነገራችሁ፣ ነገረ ስራችሁ በጣም ያስጠላል። የሚናገሩት ነገር ንግግር ካልቻሉ እነሱ ራሱ ሁሉንም ነገር ያደርጋሉ። ስለዚህ ስለ በተግባር ሁሉንም ነገር የሚታሳዩ ነገር በነገረ ስራችሁ ጥሩ ነገር ለኦዲንስ ክብር ስጡ። እንዴ ቡሩክና ሃይሚ እኮ ለናንተ ዩቲዩብ ለኛ ከፍቶ ለናንተ ዩቲዩብ ይከፈትላችሁ እኮ እናንተ እነሱን ብቻ ማክበር ሳይሆን ኦዲንስ መከበር አለበት። ኦዲንስ ምን ይፈልግ?